ጉድ ጉድ ጉድ ጉድ፣ ልንገራቸው። አሰላሙ አለይኩም ረህመቱላ በረካቱ። እንዴት ናቸው? ሰላም ናቸው? ለመልካም ሁሉ ሰላም አለው። አልሐምዱሊላህ። አሁን የደረሰኝ መረጃ ልንገራችሁ ማለት ነው፣ ያጀማ ሩታ እርጉዝ አይደለችም፣ ሐኪም ቤት አልገባችም። በቅናት ነው ሐኪም ቤት የገባች ብለው የቡታጅራ ልጆች ዘገቡ ማለት ነው። ለምን በሄርሜላ ስለቀናሽ፣ ሄርሜላ ከሷ የበለጠሽ ቆንጆ ስለሆነች ቀንታ ነው። ትናንትና ምስተሽፋ የገባችው። ትክክለኛ ልጅ ከሆነ ለምን አናየውም ታዲያ? ልጁን አላየ ነውም? እውነት ጨርቅ ነው ወይስ ልጅ ነው? ጨርቅ ነው ወይስ ልጅ ነው? ወይስ የቅናት ነው? እንደዚህ ቅናት ሚስቴን ገደላ ቅናት። እኔ በሩታ ይቻለሁ፣ ያጀማ ሴት ለሴት ይቀናናል ወይ ብዬ እኔ ሾካ ካህታችሁ ሾከክ ሾከክ ሾከክ ብዬ መረጃ ስሰበስብ ሩታ አልወለደችም እሩታ። የጨርቅ ልጅ ነው የወጣ፣ የጨርቅ ልጅ ለምን ካላችሁ በሄርሜላ ስለቀናሽ፣ በሄርሜላ ስለተንገበገበሽ፣ በሄርሜላ ኮምፕሌክሷ ስለተንጫጫ ነው ተባለ። አዲስ መረጃ። ሁለተኛ ደግሞ የሩታ አድናቂዎችና አፍቃሪዎች ቁንቡርሶቹ ማለት ነው፣ አሁን እየተንጫጩ ነው። የኛ ሄርሜላ ጀግና ከሶሻል ሚዲያ የሶሻል ሚዲያ ጀግና ብለን ሹመናታል። በሁለተኛ ደረጃ ደግሞ ሩታዬ አረገዝኩ ነው ምንብንድ ነው ብላ የመጣችው የውሸት ነው ሲሉ አንዳንድ የመዳም ቅመሞች ዘግበዋል። እኔ ግን እንደማየው ሩታ የድካም ስሜትና የተለያየ ነገር አይቼባታለው። ግን የቅናት ነው ብዬ እኔ አልፌ ትቻታለው። በሁለተኛ ደረጃ ደግሞ አብርሽ ሄርሜላ ጋር ተአግባ እንጂ ወዲያ ወዲህ አትበል። ሄርሜላ ላንተ ትበልጣለች። አዎ ሄርሜላዬን እንድታገባ ነው የምንፈልገው እንጂ ከሩታ ጋር ቅንዝንዝ ቅንዝንዝ እንድትል አንፈልግም። ምክንያቱም ሩታ የሶሻል ሚዲያ ምታስጠላ ሰው ናት። ለምን ካላችሁ በቃ ቂጧን ቂጧን ገልጣ የመጣች ከሶሻል ሚዲያ ለመፈመስ ብላ እራሷን ያረከሰች ሩታ ናት። ገባችሁ? በብር ካምሳ በአንድ ብር ካምሳ ዶላር የሆነች ቁምጣ ለብሳ ለመጀመሪያ ጊዜ ከሶሻል ሚዲያ ላይ መታ የተዋረደችው ወራዳዋ ዩቲዩበር ሩታ ናት ማለት ነው። ወራዳ የወረደች ዩቲዩበር ራሷን ለመፈመስ ብላ ቂጧን ገልጣ የመጣች ማለት ነው። ማንነቷን የማታከብር በቃ ለቤተሰቦቿ ክብር ክብር የላት፣ ለራሷ ክብር የላት፣ ወላ እህቷ፣ ወላ እሷ፣ ወላ እናቷ፣ ወላ አባቷ በቃ ገንዘብ ስጧቸው እንጂ እንደ ውሻ የሩታ እናት አባት። ገባችሁ? ሩታ እስከ እህቷ ወወወወወወው ገንዘብ ከሰጣቸኋቸው በቃ ይጮሃሉ። ገንዘብ ብቻ ስጧቸው እና ከሶሻል ሚዲያ ላይ እራሷን ያረከሰች እርካሽ ማናት መሰላችሁ? ሩታ ናት። ወላ እርካሽ ማለት ነው። ዘመዶቿን መለመኛ የምታደርግ ዘመዶቿ መለመኛ አስቦት አብርሽ ራሱን በጣም ነው ያደነኩት። ቤተሰቦች ቀይ መስመር ናቸው ነው ያላት። ልታመጣ ልትለምንባቸው ፈልጋ ቤተሰብ ቀይ መስመር ነው ብሎ እሩታን ልክ ልኳን ነገራት። አስባችሁታል? እንደዚህ ነው ጀግና ማለት እንደሩ እንደ አብርሽ ሆኑ እንደ አብረሽ ማለት ነው። ሩታ ግን ቤተሰቦቿን፣ ዘርማንዘሮቿን ምናምን መለመኛ ነው ያደረገችው። አሁን ደግሞ የውሸት ሕፃን ወለድኩ ብላ ሶሻል ሚዲያ ላይ ትንበጠረቃለሽ ማለት ነው። አላረገዘችም። ጨርቅ ነው ጨርቅ ነው ማለት ነው። እና በዚሁ አጋጣሚ ልንገራችሁ፣ አንዳንድ ሰዎች ለመፈመስ ብላችሁ እንደ ሩታ እንዳትሆኑ። ሩታ የውላችሁ አክትፍ ብሎ ነው ሰው የተፋት። ለምን ካላችሁ በቃ ያላሳየሹ ምን አለ ፕራይቬቷን ዕቃ ነው የቀራት እንጂ ሩታ ያላሳየችው ነገር የለም። ለመፈመስ ብላ ማለት ነው። እንደዚህ ብዬ ከምፈመስ እኔ ቅርታ አድርጉልኝ፣ በአፍንጫ ይውጣ ፍመሳ፣ በአፍንጫ ይውጣ። እስከ ቤተሰቦቿ፣ እስከ አባቷ፣ እስከ እናቷ ደግሞ ውሸታሞች፣ በቃ ውሸታሞች፣ ለሰው ክብር የላቸው። እናቷ ራሱ እየወጣች ትዘረጠጣለች፣ የሩታ እናት ማለት ነው። ለምን ክብር የላትም? ሩታ ደግሞ ለምንድ ነው ክብር የሌላት መሰላቸው? እናቷ ባለየ ስለሆነች ነው። እናቷ ባለየ ብትሆን እሷም እንደዚህ አትሆንም ነበር። በብር ካምሳ አንድ ብር ከሃምሳ በዶላር ነው የምነግራቸው። ወታ ስትበጠረቀ የነበረው ሩታ ማለት ነው። ከሄርሜላ ልደርሽ ቀርቶ የእግሯ ንጣቢ አታክይም። ሄርሜላ በጣም ቆንጆ፣ በጣም ስርአት ያላት፣ በጣም ለቤተሰቦቿ ክብር ያላት ጀግና ጎበዝ ነው ናት። ሁለተኛ ደግሞ አብርሽ ደግሞ እኔ በጣም ነው ያደነኩት ቤተሰቦቹን ሶሻል ሚዲያ ላይ ልታወጣ ወዲያ ወዲህ ስትል ማለት ነው ዘወር በይ ብሎ ነው እንትን ያላት ሩታን ያስቆማት እና አብርሽዬ ወደ ሄርሜላ ተመለስ ሩታ እርካሿን ተዋትና ሄርሜላን ያዝ አዎ ሄርሚኮ ሄርሚላ ቆንጆዋ ጀግናዋ የእኛ ጀግና ብለናታል ሄርሜላ የዘመኑ ጀግና ብለናታል እና ሄርሜላን የምትወዱ ኮሜንት አስቀምጡልኝ እኔም በጣም ነው እምወዳችሁ የሄርሜላና የአብርሽ ደጋፊ ወደፊት